ንገፊፊየተፈጠረንገኝንነረብሩኬና ሀይሚ እንግዲህ ዛሬ ስንጠብቃቸው ሌላ ጉድ ሌላ ጭንቀት ይዞ መቶልናሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድና የተከበራቸው የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምድሊላህ። እንግዲህ ብሩኬ እና ሀይሚ በሀይሚ የቤት ግድ ተለቋል፣ ተጀምረዋል። እንግዲህ ጭቅጭቃቸው ተጀመረ፣ ማለቂያ መቆሚያ የለውም። እንግዲህ ባለፈው እንደው አያችሁት እስከ ሁለት ወር ነው እስከ ሶስት ድረስ ሲያስጨናንቁን ነበር። አሁንም እንደዛ ጀምረው አሉ። እኔ እንግዲህ ሀይሚ እኔ ማላቀው ነገር አለ፣ እኔ ማላቀው ነገር የተፈጠረ ነገር አለ፣ የተደበቀ ነገር አለ፣ ካልነገርከኝ ብላው ብሩኬን በጥፊ በጥፊ ብላው ሄዳለች። እንግዲህ እንዳያችሁት ቪዲዮ ማለት ነው። ሀይሚ ተረጋጊ ነው የምንለው ስለሷ ነገር፣ ስለሱ ነገር፣ የተደበቀ ነገር ቢኖርም አንችን ስለሚወድሽ ሊደብቅ ይችላል። ባለፈው ካለፈው ህይወት፣ ካለፈው ህይወቱ ሊደብቅሽ ይችላል። ሰው አንድ ሰውን ከወደደ ይህን ነገር አውጥቼ ከነገርኳት ልጠላ ትችላለች፣ ላጣ ትችላለው በሚል ሊደብቅ ይችላል ማለት ነው። ለዚህ ሊደብቅሽ ይችላል። ቢደብቅሽም ደግሞ ይሄን አይል የሚያበሳጭሽ አይደለም። ተረጋግቶም ደግሞ አንቺን ካገኘሽ በኋላ ሊነግርሽም ይችላል። ለዚህ ተረጋጊ፣ አትናደጂ ንበላት እንግዲህ ሀይሚዬም። ብሩኬ እንግዲህ ትግስተኛ ነው፣ ለሴት ልጅ በጣም ክብር አለው በጥፊ ብላው ስትሄድ እንግዲህ ዘመ ብሏታል ማለት ነው። ዘመ ብሏታል ተናደዋል። ቢናደድም ማለት ነው። ትናንት ጠፍቼ የጠፋንበት ምክንያት ያው ማሰብ ስላለብኝ ነው። እውነታውን ማወቅ ስላለብኝ ነው። ማጠናው ነገር በእኔ በኩል ምንም ነገር የለም። ሁሉም ነገር ነገር ያለው በእሱ ግን በሱ በኩል ግን ማጠናው ነገር ስላለ ነው ብላለች እንግዲህ ያው መጨረሻው ፕራንክ ነው። ፕራንክ ነው ቪዲዮን እየሰሩ ያሉት ግን ያስጠላል። ወደ ሚዲያ እየመጡ ሲጨቃጨቁ፣ እንዲህ ሲስቁና ሲጫወቱ ነው ደስ የሚለው ለኦዲንስ እራሱ ለተከታታይ እራሱ ማለት ነው። እንደዚህ አይነት ነገር ደግሞ ሲጨቃጨቁ በተለይ ለነሱ ያላቸው ፍቅር ለነሱ እነሱ የሚወዱና እነሱ የሚያከብሩ ተከታታዮች ሊሰማቸው ይችላል። በተለይ ጨረቃ ፋሚሊዎች ተረጋጉ፣ አትጨናነቁ፣ አታስቡ። ስራችሁን ስሩ። ዝም ብላችሁ ብትወዷቸውም እየተከታተላችሁ ድራማ ነው እያላችሁ ውስጣችሁን እያሳመናችሁ ስራችሁን ስሩ። ድራማ ነው ማለት ነው። ተጀመረ ከለስ ድራማ ብሎ ፕራንክ ብሎ መናገሩ ትተዋሉ። አሁንም ተዉ። እንደ ባለፈው ትዝ የሚሏቸው ከሆነ እንደዚህ ወደ ሁለት ወር ምናምን ገደማ ነው እንዲህ ሲያስጨንቁ የነበረው። ሚፍታ ሚፍታና እናትዮ ናቸው በመጨረሻ ላይ በመሀል ገብተው ያስታረቁት ሰላም እንዲወርድ ያደረጉት። ከዛ በኋላ እንግዲህ ፕራንክ ከሆነ ፕራንክ ነው ብሎ እየተናገሩ ነበር። ግን ተጀመረ። አሁን ከለሳውን ፕራንክ ብሎ አይናገሩም። ይሄ ነገር እስከሚያልቅ ድረስ ሌላ ሌላ ነገር ነው የሚያመጡት። አሁን ብትፈልግ ሀይሜ ሌላ ወንድ ታመጣለች፣ ብሩክ የሚፈልግ ሌላ ሴት እያመጣ እንግዲህ ማበዳችን ነው። ትዕግስቱን ይስጣችሁ። ጨረቃ ፋሚሊዎች ተረጋጉላችኋለሁ ሀይሚ ሀይሚያንችን ተረጋጊ። የፈለገ ነገር ቢሆን ለቪዲዮ ባይሆን እንኳን ስለሱ የምታውቂው ነገር ማታውቂው ነገር ያወቅሹ የሰማሹ ነገር ካለም ችግር የለውም ቢደብቅሽም ማለት ነው። ለምን ለአንቺ ፍቅር ስላለው ክብር ስላለው ነው። የሆነ ነገር ሰው ልጅ ይሳሳታል። አንቺን ሳያገኝሽ በፊት የሆነ ነገር ሊያጠፋ ይችላል። አንቺን ካገኘ ዋና አንቺን ካገኘ በኋላ ስህተትና እንደዚህ አይነት ጥፋት ካላጠፋ እንጂ ላለፈው ነገር አሁን ማናደድ የለብሽም። ለቪዲዮ ለፕራንክ ባይሆን ራሱ ማለት ነው። እና ተረጋጊ ሀይሚዬ፣ ፍልቅልቅ ጥሩ፣ ቆንጆ፣ ቆንጅዬ ማለት ነው። ስትናደጂ የሚያምርብሻል፣ ስቅ የሚያምርብሻል። ተረጋጊ እንግዲህ ተረጋጊ፣ ተረጋጊ፣ ተረጋጊ። ካልተረጋጋሽ እንግዲህ እናንተ ገና ወደፊት አብራችሁ ምሰሩ አብራችሁ ምታድጉ እያደጋችሁ ያላችሁ ገና ብዙ ነገር ላይ ደርሳችሁ ብዙ አላማ ያላችሁ አብራችሁ አድጋችሁ ሰርታችሁ ተለውጣችሁ እኛም ምናይን ምናይ ምንፈልግ ነን። ለዚህ መረጋጋት ያስፈልግሻል። በንዴት አደለም። ሁሉም ነገር ማወቅ የምትፈልጊ ራሱ ማወቅ ያለብሽ ነገር ካለ ራሱ እንዲህ በንዴት በጥፊ አደለም። ወንድ ልጅ በተለይ ሚዲያ ፊት ለፊት ሆኖ በጥፊ ሲመታ አደለም። ለብቻ ራሱ ሲሆን አይወዱም እነሱ ይሰማቸዋል ማለት ነው። ለዚህ ሀይሚዬ ማይስዊት ተረጋጊ፣ ተረጋጊ።